ሰላም ጤና ይስጥልን። ውድ የንቁ ሚዲያ ተከታታይ ቤተሰቦቻችን ይህ ከንቁ ሚዲያ ንቁ የዕለተ አርብ ዜናችን ነው። ዜናዎቹን ወደ እናንተ የማደርሰው እኔ መምህር ኢሳያስ ነኝ። አብራችሁን ቆዩ። በቅድሚያም አርባ አራት ጥንዶች በአንድ ቀን በስርዓተ ቤተክርስቲያን ጋብቻቸውን ፈጸሙ። አድና ተስፋዬ ዝርዝር አላት ኢትዮጵያዊ ጃንደረባ ትውልድ ጃንቃና ዘገሊላ የቅድመ ጋብቻ ትምህርት ያስተማራቸውን 44 ጥንዶች በትናንትናው ዕለት ግንቦት 21 ቀን 2017 ዓ ምት በቶታል ደብረ ገነት ቅድስት ስላሴ ካቴድራል በብፁዕ ሊቀጳጳስ ቡራኬ ጋብቻቸውን ፈጽመዋል። በጋብቻ ስርዓቱ ላይ ብፁዕ አቡነ ዲዮስቅሮስ የቅዱስ ሲኖዶስ ዋና ጻፌ የማይጨው አላማጣና ራያ ሀጉረ ስብከት ሊቀጳጳስ፣ ብፁዕ አቡነ ዮሴፍ የሲዳማ ሀጉረ ስብከት ሊቀጳ ጳጳስ ብፁዕ አቡነ ናትናኤል የቅድስት ሀገር ኢየሩሳሌም ሊቀ ጳጳስም ተገኝተዋል። የጌታችንና የመድኃኒታችን የኢየሱስ ክርስቶስ እርገት በዓል በገዳመ ኢየሱስ በታላቅ ድምቀት ተከብሮ ዋለ። ተጨማሪ አለን። ጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓል እርገት በአዲስ አበባ ሀገረ ስብከት ገዳመ ኢየሱስ ቤተ ክርስቲያን በትላንትናው ዕለት በታላቅ ድምቀት ተከብሮ ውሏል። በበዓሉ ሊቀ ስልጣናት አባ ገብረ ስላሴ የመልልት አድባራት ቀራኒ ቀኑዮ መድኃነ ዓለምና ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ሊቀ ጉባኤ አባ ሰላማ፣ የንቡ ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ ርዕሰ ርዕሳን አባ ተክለ ማርያም የደብሩ አስተዳዳሪ፣ የደብሩ ማህበረ ካህናት፣ ሊቃውንተ ቤተ ክርስቲያን ምዕመናንና ምዕመናት ተገኝተዋል። በበዓሉ ያሬዳዊ ምስጋና በደብሩ ሊቃውንት ኦ ምዕራግ ደብረ ኢየሱስ እምድር እስከ ሰማይ ወብኪ ታደሰ ቀዳሚ ኩሉ ፍጥረት አበ ኩልነ የሚለው እንዲሁም በሰንበት ትምህርት ቤት መዘምራን አርገ በስባት ውስተ ሰማያት ወነበረ በየማና አቡ ዳግመ ይመጽ በሰባት የሚለው ወረብ ቀርቧል። ትምህርተ ወንጌል በሊቀ ጉባኤ አባ ሰላማ የንቡ ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ የተሰጠ ሲሆን ቡራኬ በሊቀ ስልጣናት አባ ገብረ ሥላሴ በላይ የመልእልት አድባራት ቀራኒው መድኃኔ ዓለም ቤተ ክርስቲያን አስተዳዳሪ ተሰጥቶ የበዓሉ ፍጻሜ ሆኗል። በተመሳሳይ ዜና እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ መገለጧ የሚታሰብበት ዓመታዊ የመገለጥ በዓልን በደብረ ምጥማቅ ጻድቃኔ ቅድስት ማርያም ቤተ ክርስቲያን በሰሜን ሸዋ አገረ ሊቀ ጳጳስም ብፁዕ አቡነ ቀለሜንጦስ በተገኙበት በታላቅ ድምቀት ተከብሮ ውሏል። የዳራ ቦኩ ቅድስት ማርያም አዲስ የተገነባው ቤተ ክርስቲያን ግንባታው ተጠናቆ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በተገኙበት ተባርኮ ተመረቀ። አድና ተስፋዬ ዝርዝር አላት። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ደቡብ ምራብ ሸዋ ና የሸገር ከተማ ሀጉረ ስብከት ሊቀ ጳጳስ የምስካየ ዝናብ መድኃኔ ዓለም ገዳም የበላይ ኃላፊ የቅድስ ስላሴ ዩኒቨርሲቲ የቦርድ ሰብሳቢ መጋቢ ጥበባት ደምስ መርሻ የደቡብ ምዕራብ ሸዋ ና የሸገር ከተማ ሀገረ ስብከት ዋና ስራ አስኪያጅ መልአከ ኃይል ቆሞስ አባ ፈወርቅ የለገጣፎ ለገዳዲ ኩራዲጃ ቤተ ክህነት ዋና ስራ አስኪያጅ መላከ ሰላም ቆሞስ አባ ክንፈ ገብርኤል ድባባ የኢሎረዳ ቤተ ክህነት አስተዳዳሪ የደቡብ ምዕራብ ሸዋ ሀገረ ስብከት የየመምሪያው ክፍል ኃላፊዎች ሊቃውንት አባቶች ና ብዙ ምዕመናን በተገኙበት ተባርኮ ተመረቀ። ብፁዕነታቸው እንደተናገሩት ረጅም ጊዜ ድካም በኋላ ዛሬ የደራ ባኩ ቅድስ ማርያም ቤተ ክርስቲያን ግንባታውን በማስጨረስና ለማስመረቅ ስላበቃችሁ ሉል እግዚአብሔር የተመሰገነውን እናንተም እንኳን ደስ አላችሁ በማለት ደስታቸውንም አስተላልፈዋል። በተጨማሪም በብጹዕነታቸው የደራ ባኩ ቅድስ ማርያም ቤተ ክርስቲያን ከዛሬ ጀምሮ ደብረ ገነት ደራ ባኩ ቅድስ ማርያም ቤተ ክርስቲያን ተብሎ እንዲጠራም ተሰይሟል። በመጨረሻ መርሃ ግብሩ በብጹዕነታቸው ቡራኬና ቃለ ምዳም ተጠናቋል። በሀዲያና ስልጤ ሀገረ ስብከት አስራ ሁለት አዳዲስ አማኒያን ተጠመቁ። ተጨማሪ ያለን በሃዲያና ስልጤ ሀገረ ስብከት በጎንቦሮ ወረዳ ቤተ ክህነት አስራ ሁለት አዳዲስ አማኒያን ተገቢውን ትምህርት ወንጌል ተከታትለው በትላንትና እለት ግንቦት 21 ቀን 2017 ዓ ም በሐወራ ምዕራፈ ቅዱሳን ቅድስት ማርያም አንድነት ገዳም ተጠምቀው የቅድስት ስላሴን ልጅነት አግኝተው የቅድስት ቤተ ክርስቲያንን ህብረት ተቀላቅለዋል። ግንቦት 22 ቀን 2017 ዓ ም ከንቁ ሚዲያ የተዘጋጀው ዜና ይህን ይመስል ነበር። ዜናዎቹን ወደ እናንተ ያደረስኩት እኔ መምህር ኢሳያስ ከመላው የንቁ ሚዲያ ስቱዲዮ ባለሙያዎች ጋር ነበር። ሰላም